86 ከተማሪዎች ለሚመጡ ጥያቄዎች መልስ የሚሰጥበት የዛዱል መአድ ፈትዋን። ዛሬ ከምናያቸው ጥያቄዎች የመጀመሪያው አንድ ከስቡ ወይም ገንዘቡ ሐራም የሆነ ሰው ሐራምነቱ በግለሰቡ ላይ የሚሆን ነው ወይስ በሚሰጣቸው ሰዎች ላይም ይሆናል? የሚል ጥያቄ ነው። ሙስሊም ከስቡን ስራውን፣ የገቢ ምንጩን እንዲያጠራ እስላም አዛል ያዮኸ ርሱሉ ኩሉ ምና ጠይባቴ ውዐመሉ ሳሌሓ ብለል አላህ ተባረክ ተዓላ መልእክተኞች ሐላለን ንጹሕን ነገር እንዲመገቡ መልካም ሥራ እንዲሰሩ አዘአል። መልእክተኞች እንዲሰሩት እንዲያደርጉት ያዘዘን ነገር ሁሉ አማኞችም የመልእክተኞች ተከታዮችም እንዲያደርጉ አዘአል፣ ነቢዩ ዓለህ ሳላቱ ወሰላም እንዳሉት። ስለዚህ ማንኛውም ምስልም ሥራውን ማጥራት አለበት። አንድ ሰው ሥራው ከስቡ ሐራም ከሆነ በስራው የሚጠየቀው በዋነኝነት እሱ ነው። እሱ ኃላፊነት ወስዶ ሥራ የብሎ ሰርቶ ከሚያመጣው ገንዘብ ለሌላ ሰው ቢሰጥ ለመቀበል የሚገደዱበት ሁኔታ ካለ ቤተሰቦቹ፣ ልጆቹ፣ ሚስቱ ሌላ አማራጭ ከሌላቸው ከሱ ተቀብለው መጠቀም ይችላሉ። እነሱ ከሱ ወጫቸውን ሐቃቸውን የማግኘት መብት አላቸው። ለእኛ ብለህ ሂድ ሰርከ ሐምታ ዘርፈ ሐምታ። ለእኛ ብለህ ሂድ ሐራም ስራ ብለው መገፋፋት አይችሉም። ነገር ግን ስራዬ ብሎ ስራዬ ብሎ ከሚሰራው ያገኘውን ገቢ ቤተሰቦቹ በእሱ ስር የሚተዳደሩ ተቀብለው ቢበሉ የሚጠየቀው እሱ ነው። አማራጭ ካላቸው ግን መተው ይጠበቅባቸዋል፣ አልበላ ማለት ይጠበቅባቸዋል። በሱ ስር የሌሉ ወጪያቸውን መሸፈን ግዴታ የማይሆንበት ሰዎችም ቢሆን ጓደኞቹ ራቅ ያሉ ቤተሰቦቹ ስራው ሐራም የሆነን ሰው ከአንተ ምንም አንቀበልም ብለው እንዲያፍር ተጸጽቶ እንዲመለስ ማድረጉ በላጭ ነው፣ ከወራ ለዲን ከመጠንቀቅ አንጻር ስራው ሐራም የሆነ ሰው ስራው ከሐራም ጋር ንክክ ያለውን ሰው ገንዘብ መቀበል ምግቡን መብላት ተገቢ አይደለም፣ ለዲን ከመጠንቀቅ አንጻር። ወንጀሉን ግን በተመለከተ የከስቡን ሐራምነት የስራውን ሐራምነት በተመለከተ ሂድ ለእኔ ብለ ይሄን አድርግ ብሎ ወንጀላ እስካልገፋፋ ድረስ አንድ ሰው ራሱ በሚሰራው ስራ ራሱ ነው የሚጠየቅበት። ከአንዳንድ ቀደምት የእስላም ሊቃውንት እንደተነገረው ወላጆቹ የገቢ ምንጫቸው ሐራም የሆነ አንድ ልጅ በቤተሰቦቹ ስር የሚኖር ወላጆቹን ከመምከር ጋር ከእስባችሁን አጥሩ ከማለት ጋር ከመምከር ጋር በስራቸው ከማፈርና ከመሸማቀቅ ጋር ሌላ አማራጭ ከሌለው ህይወቱን ለማስቀጠል ያክል ሐራም ከሆነ ገቢ ከተገኘ ወላጆቹ ከሚጠየቁበት ምግብ ያን ያክል ሳይጠግብና ና ደስተኛ ሳይሆን መብላትና መቅመስ እንደሚችል ተነግሯል። ሌላኛው ጥያቄ ጥያቄ የአይሱዙ ሹፌር ነኝ። ቀንና ማታም እሰራለሁ። ጫት አልቀምም። ሰው ግን ቃም ካልቃምክ ትደክማለህ ይሉኛል። ለስራ ተብሎ መቃም ይቻላልን? አይቻልም። ይሄ እውቀት የሌለው ወይም አላህን የማይፈራ የደፋር ሰው ምክር ማንኛውም ጤናን፣ ገንዘብን፣ አእምሮን ዲንን የሚጎዳ ነገር በእስላም ክልክል ነው። ጫት ገንዘብ እንደሚጎዳ ኢኮኖሚን እንደሚያቃውስ ጤናን እንደሚጎዳ ዲን ላይ እንደሚያሰንፍ በይፋ የሚታወቅ ነው። ከዚህም በመነሳት ጫት ሐራምና የተከለከለ ነው ማለት ይቻላል። በመሰረቱ ሐራም የሆነን ነገር ለስራ ተብሎ መጠቀም አይቻልም። እንዲህ ከተባለ ከምር መጠጣትም፣ ሌሎችም የተከለከሉ ነገሮች አስፈላጊ ናቸው ብሎ ሲያምን የሰው ልጅ የሽሪያውን ህግ የታሰ መጠቀም እንዲችል ዲኑ እንዲሸራረፍ በር መክፈት ይሆናል። ለማንኛውም ሰው ጫትን መጠቀም ክልክል ነው። ጉዳቱ ከፍተኛ ነው። ብዙ የሚቀሙ ሰዎች ጥቅም ይሉትን ነው የሚያዩት። ጉዳቱ ተጋርዶባቸዋል፣ አይታያቸውም። ይታያቸው የግል የግድ ግለሰቦች በዲን የተከለከለን ነገር ለመከልከል ጉዳቱን ማወቅም የለባቸው። ጉዳቱን ካወኩን፣ ጉዳቱ ከታየኝ፣ የጉዳቱን ምልክት ካየሁኝ ነው የምከለከለው አይባልም። ማንኛውም አላህና መልእክተኛው የከለከሉት አላህና መልእክተኛው የከለከሉት ነገር ውስጥ የሚካተት ሊካተት የሚችል ክልከላ የእስላም ሊቃውንት ዑለሞች የከለከሉት ነገር ሰዎች የክልክልነቱን ምክንያት ቢያውቁም ባያውቁም ጉዳት ስላለው ነው ተብሎ ስለተከል ሲከለከል ጉዳቱን በራሳቸው ቢያዩትም ባያዩትም ቢያስተውሉትም ባያስተውሉትም በዲን ሐራም ነው ከተባለ መከልከል አለባቸው። ወላሁ ዓሊሙን ሐኪም። የዲን ሕግጋት በሙሉ ጥበብ ላይ የተመሰረቱ ናቸው። ምክንያት አላቸው። ምክንያቱን ልናውቀውም ላናውቀውም እንችላለን። ዋነኛው ምክንያት አላህ ማዘዙ፣ አላህ መከልከሉ ነው። የአላህን ሕግጋት የሚያውቁ የሚያብራሩ ዕለሞች መከልከላቸው ግዴታ ነው ብለው ማወጃቸው ማሳወቃቸውን የፈቀዱም የከለከሉን ካሉ እንዴት ይደረጋል? የሸሪዓ ዓላማ ይታያል። ወደ ንጹሕ ተፈጥሮ ወደ ሰው ልጅ ደህንነት ጥቅም የቀረበው አስተያየት የቱን የሚለው ይታያል። ያለምንም ጥርጥር ጫት ለሰው ልጅ ጉዳት አለው። ከዚህ መታቀቡ ለሰው ልጅ ለዲኑም ለዱንያውም ለጤናውም ለቤተሰቡም የተሻለና በላጭ ነው። ሌላኛው ጥያቄ ትምህርት ቤት ላይ መኮራረጅ ሐራም ነው ወይስ አይደለም? ሐራም ከሆነ በትምህርቱ ውጤት ስራ መስራት ሐራም ከስብ ይሆናል ወይ ቢያብራሩልኝ የሚል ጥያቄ። መኮረጅ ማስኮረጅ ሁለቱም ሐራም ነው። በመልካም ነገር ተባበሩ፣ ተጋገዙ በወንጀል አላህን በማመጽ አትተባበሩ፣ አላህን ፍሩ፣ የሚል የቁርን አንቀጽ አለ። ያልተማረን፣ ያልለፋን፣ ያልደከመን፣ ያልተዘጋጀን ሰው ማስኮረጅ በወንጀል መተባበር፣ ሰነፎችን ከጠንካራና ከጎበዝ ተማሪዎች እኩል ማድረግ ነው። ይህም አይገባም። ሐዲት ላይም ነቢዩ ዓለይሂ ሰላቱ ወሰላም መን ገሸ ፈለይሰ ሚና ብሏል። ያታለለ ያጭበረበረ ከእኛ ከሙስሊሞች አይደለም ብሏል። በርትተው አጥንተው ያልተማሩ በመኮረጅ በማታለል ሳያልፉ ያለፉ ተማሪዎች ናቸው ሀገርን የሚያወድሙት፣ የሰው ጤና ላይ የሚጫወቱት። ስለዚህ ከከበባድ ወንጀሎች መሃል አንዱ ማታለል ነው። እንዲህ አይነት ነገር ያደረገ ሰው ከኛ አይደለም ከተባለ በነቢዩ ሐዲስ፣ ዓለይሂ ሰላቱ ወሰላም፣ እንዲህ አይነቱን ድርጊት የፈጸመ ሰው ከባድ ወንጀል ከባኢሩ ዙኑብ ውስጥ የሚካተትን ጥፋት እንዳጠፋ ነው እና የሚቆጠረው መኮረጀም ማስኮረጀም ወንጀል ነው። ሌላኛው ጥያቄ ለሩቃ ጉዞ ያለ መሕረም መሄድ ይቻላል? ለጉዞስ አይነ መክፈት ይቻላል የሚል ጥያቄ ነው። ባሉበት አካባቢ ሩቃ ከሌለ ከሩቃ ውጪ በሽታውም ሌላ አማራጭ ከሌለው ማሷበርና በትዕግስት ማሳለፍ ካልተቻለ፣ ደሩራ ከሆነ ግዴታ ከሆነ ሩቃው ባሉበት አካባቢ ሩቃ ከሌለ፣ አብሮ የሚጓዝ መሕረም ከሌለ በቂ ጥንቃቄ ከማድረግ ጋር በርካታ ፉቀሃዎች ከሐጅ ጋር በተያያዘ እንደሚሉት ጥሩ የሆኑ ጠንቃቃ የሆኑ ክብራቸው የሚጠብቁ ተጓዦችን ፈልጎ አብሮ መጓዝ ይቻላል። መቼ ከሩቃው ውጪ አማራጭ ከሌለ ሩቃው በትክክለኛ መንገድ ተደርጎ መፍትሄ እንደሚሆን ከተገመተ መሄዱ ግዴታ ከሆነና አማራጭ ከሌለ መሄዱ ይቻላል። አድዳሩራቱ ቱቢሑል መሕዙራት ተብሏል። አስገዳጅ ከባድ ነገሮች፣ በመሰረቱ የተከለከሉ ነገሮችን በልክ የተፈቀዱ የሚያደርጉባቸው ሁኔታዎች አሉ። የሞተን ነገር መብላት ያልታረደን የበከተን መብላት ሐራም ነው። ህይወቱን ለማስቀጠል የሰው ልጅ ትንሽ ሊቀምስ ይችላል። ከምር መጠጣት ሐራም ነው። የጎረሰው ነገር አንቆት አልወጣ አልወርድ ያለው ሰው የጎረሰውን ለማውረድ ያክል ብቻ ሐራሙንም ቢሆን ከምር መጎንጨት ይቻላል። ስለዚህ በሩራ የሆኑ ነገሮች በقدر ወሰን ሳያልፉ አንዴ በሩን ስለከፈቱ ሁሌም በዚህ ነገር መዘናጋትን በማያስከትል መልኩ ማድረጉ ይቻላል። ለጉዞ አይንን መግለጥ ይቻላል። ወይም በተመለከተ ሴት ልጅ ኒቃብ ስታደርግ አይኗንም ጭምር መሸፈን አለባት። መግለጡ ግዴታ ከሆነ በጭራሽ አይኗን ካልገለጠች መንገድ ማይታያት ከሆነ መንገድ ለማየት የሚያስችለውን ያክል በትንሹ በቀጭኑ መግለጥ ትችላለች አይኖቿን ሳትዋብ መዋቢያ ሳትጠቀም ካስፈላጊው በላይ ሳትገልጥ በላጩ ባለንበት ጊዜ እንደሚደረገው መንገድ ለማየት አይን ጋር ብቻ በስሱ ከስር የሚደረግ ጨርቀን መጠቀም ነው የሚሻለው። ሌላኛው ጥያቄ በትምህርት ዙሪያ በትምህርት ዙሪያ ላይ ከሽሪያ ጋር የሚጋጩ አርስቶች ጋር እንዴት አድርገን ማስተማር እንችላለን? ለምሳሌ የሰው ልጅ አፈጣጠር፣ ስለ መሬትና ስለ ፕላኔት ባሉት ጉዳዮች ላይ ከቻሉ መሐደራ ብትለቁልን ጥሩ ነበረ የሚል ጥያቄ ነው። እንደዚህ አይነት ችግሮችን ለመፍታት ከሸሪያ ጋር የሚጋጭ ነገር ውስጥ ከመግባት ለመዳን ማንኛውም አስተማሪ ቀድሞ ለራሱ የዲን ሕግጋትን ሊያውቅ ቢያንስ ቢያንስ አቂዳን፣ መሰረታዊ የፍቅህ ነጥቦችን መረዳት ይጠበቅበታል። በእውቀት ሁሉም ችግሮች ይፈታሉ። እዚህ ውስጥ ከተጠቀሱ ነገሮች አንዳንዶቹ ግልጽ ከሸሪዓ ጋር የሚጋጩ ናቸው። አንዳንዶቹ ሸሪዓም ላይ የፊቅህ ሊቃውንት ዘንድም የሐሳብ ልዩነት ያለባቸው ሊሆኑ ይችላሉ። ስለ መሬት የሚለው መሬት ዝርግናት ክብናት የሚለው ተፈልጎበት ከሆነ የሰው ልጅ አፈጣጠር፣ የሰው ልጅ ከጦጣ የመጣው ግልጽ የሆነ ስህተት ነው። የሰው ልጅ አባት የሆኑት አደም ከአፈር ከጭቃን የተፈጠሩት ከዛ ውጭ ያሉት ደግሞ ከአባትና ከእናት ከወንድና ከሴት የዘር ፈሳሽ ነው፣ አላህ በሚያውቀው መንገድ በጥበብ ማህዘን ውስጥ የሚቆየውን ያክል ጊዜ ቆይቶ የተለያዩ እርከኖችን አልፎ ነው የተፈጠረው። የተከበረውን የሰው ልጅ ከሐይዋን ከእንስሳት ነው የተገኘው ብሎ ማመን ማስተማር ኋላቀርነት ነው፣ ከሸሪዓም ጋር የሚጋጭ ነው። አላህ የሰውን ልጅ በምን መልኩ እንደፈጠረው ሱረቱ አልሙእሚኑን ላይ ሱረቱል ሐጅ ላይ ገልጿል። ሐዲስም ላይ ተጠቁሟል። መሬት ክብ ነው አይደለም የሚለው በፊቅ ሊቃውንትም ዘንድ ወልአርዱ ባዕደ ዳሊካ ደሓሃ ወኢዛ ልአርዱ ሙደት ወዘተ ከሚሉ አንቀጾች በመነሳት መሬት ዝርግናት ታይ ክብናት ያሉ ታለው። እነዚህና ሌሎችንም ለማወቅ ትክክለኛውን የሸሪዓን እይታ ማስቀመጥ የሚቻልበት ዓይነት መድረክ ላይ ከሆነ ትምህርት ቤት ላይ ከሆነ አቅም ያለው ሰው የሸሪዓውን ብይን እዛ ላይ ማስቀመጥ፣ ካልሆነ መጽሐፍትን ትክክለኛው መጽሐፍትን የዕልም ባለቤቶችን አማክሮ ይዞ ቀርቦ የሙእመንን ትክክለኛ የምስልምን ትክክለኛ አቋም እዛ ቦታ ላይ መግለጽ ካልሆነና የትምህርት ቤቱ አስተዳደር አያያዝ የሚፈቅድ ከሆነ እንደዚህ አይነት ነጥቦች የሚብራሩበት ፕሬዝ ላይ እውቀት ያለውን ሰው ጋብዞ ማብራራት የሸሪያው እውቀት ማነስ ያለባቸው አስተማሪዎች ኃላፊነት ስራ ሊሆን ይገባል። ይሄም ማድረግ ማይችሉበት ሁኔታ ላይ ሲኮን ደግሞ ይሄ ሳይንሱ የሚለው ነው፣ እንደ ሃይማኖት እንደ እምነት ይሄ ትክክል አይደለም ትክክል ላይ ይሆን ይችላል የሚሉ ቃላትን አስቀምጦ ማለፍ ግዴታ ይሆናል። በዘላቂነት ችግሩን ለመፍታት እያንዳንዱ አስተማሪ ራሱ ላይ የዲንን እውቀት መማር ግዴታ ሊያደርግ ራሱ ግንዛቤውን ሊያስተካክል ተማሪዎቹን እንደዚሁ ሊያንጽ ይገባል። ቀድሞ ራሱን በሸሪያ እውቀት በማንጽ ከተቻለ ማሐዶራ ቢለቀቅ የሚለው ረዥም ጊዜ ጀምሮ የሚታሰብበት ከረዥም ጊዜ ጀምሮ እየታሰብበት ያለ ጉዳይ ነው። አስተማሪዎች ለጤና ባለሙያዎች ተከታታይ ምክሮች መሰጠት አለባቸው ታስቧል አላህ እንዲያገራ ዱዓ ማድረግ ነው ኢንሻአላህ ተዓላ በአላህ ፈቃድ ይሳካል ሌላኛው ጥያቄ ሌላኛው ጥያቄ ሂጃብ ስንለብስ ከጅልባባችን ላይ ቦርሳ ማድረግ ይቻላል ወይ ኒቃብስ ስናደርግ አይናችንን መሸፈን ግዴታ ነው ወይ የሚል ጥያቄ ነው ሂጃብ ሲለበስ ትልቁ አንዱ ዓላማ የሴት ልጅ ሙሉ የሰውነት ቅርጿ እንዳይታይ ማድረግ ነው ዓላማው ጂልባብ የተደነገገው ለዚህ ነው። ከጂልባብ ላይ ጃኬት፣ ካፖርት መደረብ፣ ጂልባብ ላይ ቦርሳ በማንጠልጠል የትከሻ ቅርጽ እንዲወጣ ማድረግ አግባብ አይደለም። ሁሉም ነገር ከጂልባብ ስር መደበቅ አለበት። በተለይ አንዳንድ ቦርሳዎች ጌጥ ናቸው፣ ቅንጦት ናቸው፣ ብልጭልጭ ያላቸው ናቸው። በትክክል ቦርሳ ፈልገውም ይይዛሉ። በትክክል ቦርሳ አስፈልጓቸው ሳይሆን ፋሽን ሆኖ ጌጥ ሆኖ የሚጠቀሙ ሰዎች አሉና ሁሉም ነገር ከጅልባብ ስር መሆን አለበት። ጅልባብ ላይ ምንም ነገር መደረብ የለበትም። አይን መሸፈን አለበት ወይ? አዎ በመሰረቱ አይን መሸፈን አለበት። ለማየት አንድ አይንን መግለጥ ካስፈለገ እንደሚቻል ከሶሓቦች ከታቢዒዎች ተነግሯል። አሁን ላይ አይን መግለጥም አያስፈልግም። በአይን በኩል ያለውን የኒቃቡን ፓርት ስስጨርቅ በማድረግ አይን ሳይገለጥ ማየት ይቻላል። የእይታ ድክመት ያለባቸው ሙሉ በሙሉ ካልገለጡ መንገድ ማይታያቸው ከሆነ አደጋ ላይ የሚወድቁ ከሆነ መንገድን ለማየት አስፈላጊ የሆነውን ያክል አይናቸውን መግለጥ ይችላሉ። ነገር ግን መዋብ የለባቸውም። ተዘናግተው ከአስፈላጊው በላይ አይናቸውን አይን፣ የላይኛውን ቅንድባቸውን፣ አፍንጫቸውን ሙሉ ሊባል በሚችል ደረጃ መግለጥን የሚያስከትል መሆን የለበትም። አንድ ነገር አስፈላጊ ስለሆነ ከሆነ የተፈቀደው በአስፈላጊው ያክል ብቻ መገደብ ግዴታ ነው። ማግራራት፣ ከመስመር መውጣት አይገባ ሌላኛው ጥያቄ አንድ ሴት ባሏን አስፈቅዳ ጓደኛዋ ለትዳር እንድትታያይ ባሏ ሳይኖር አጅነቢ ቤቷ ማስገባት ትችላለች የሚል ጥያቄ ነው። ባል ከፈቀደና የሚገባው ሰው ታማኝ ከሆነ የሚገባው ሰው ታማኝ ከሆነ ምትመጣውም ሴት ታማኝ ከሆነች በትክክል ለትዳር ከሆነ የተፈላለጉትና ሁሉም አላህ የሚፈሩ ከሆነ ችግር የለው። ማይቻለው ባል ሳይፈቅድ የሚመጣውም ሰው ታማኝ ባልሆነበት ሁኔታ ላይ ነው። ባል ሲመጣ የምትታየዋ ሴት እና የምትታየዋ ሴት ጓደኛ ወይም የባለቤቱ ሚስት ካለች ሁሉም ታማኞች ከሆኑ የሚፈራ የሚጠረጠር ነገር ከሌለ ችግር የለውም። በላጩ ባል ቢኖር ወይም ከምትታየዋ ሴት ጋር ወንድሟ ወይም አጎቷ ወዘተ ቢኖሩ፣ የበለጠው ደግሞ አባቷ ቢኖር የተሻለ ነው። ሌላኛው ጥያቄ አንዲት ሴት ሀይዱ በሆነችበት ጊዜ ጥፍር ማጠንከሪያ ውሃ ከለር ጥፍር ቀለም ተቀብታ ከሀይዱ ስትታጠብ አስለቅቃው ነበረ። ከዛ በኋላ ቆይታ ጥፍሯ ላይ ትንሽ ያለቀቀ አየች። እሱን አስለቅቃ ድጋሚ መታጠብና የሰገደችውን ሶላት መድገም ይጠበቅባታል የሚል ጥያቄ ነው። የተገባችው ቀለም የሚጋገር ተፍቆ የሚነሳ የተለመደው ጥፍር ቀለም ከሆነ ቅርጽ ካለው፣ ከመታጠብ በፊት ይሄን ሙሉ በሙሉ ማስወገዱ ግዴታ ነው። እንደ ሒና ያሉ ቀለም እንጂ ቅርጽ የሌላቸው ተፈቅፍቆ የሚነሳ ነገር የሌላቸው ከሆነ ችግር የለውም። ተፈቅፍቆ የሚነሳ የሚለቅ ቅርጽ ያለው አይነት ነገር ከሆነ ግን ገላን ከመታጠብ በፊት ኡዱ ከማድረግ በፊት ሙሉ በሙሉ ማስወገዱ ግዴታ ነው። ያስወገደች መስሏት ታጥባ ኋላ ላይ ያገኘች ሴት ሁኔታው ይታያል። ኋላ ላይ ድጋሚ ጥፍሯ ላይ እንደዚህ ነገር ያየች ሴት ድጋሚ ሁኔታው መታየት አለበት የቅድሙ ሳይሆን ከታጠበች በኋላ ድንገት የቀለም ዕቃ ነካክታ ወዘተ ተለጥፎ ነው የሚል ግምት ካለ ይሄ ግምት ካመዘነ ድጋሜ ቦታውን ማጠቡ ግዴታ አይሆንባትም። የቅድሙ ነው ሳይለቅ ቀርቶ ነው የሚል ግምቷ ካመዘነ፣ እርግጠኛ ከሆነች ግን ተመልሳ ገላዋን ብትታጠብ መልካም። ሙሉውን መታጠቡ ግን ግዴታ አይሆንም። ጥፍሩን አስለቅቃ ያለቀቀውን ጥፍር አስለቅቃ ያን ቦታ ብቻ በማጠብ ሶላቱን መድገም ነው ግዴታ የሚሆንባት ትጥበቱን ሙሉ ብት ደግሞ መልካም ነው። ነገር ግን ትጥበት ላይ መዋላት ግዴታ አይደለም። ልክ እንደ ውዱ አንዴ ከጀመሩ ሙሉን በአንዴ ማጠናቀቅ ግዴታ ነው አይባልም። ዋጅብ የሆነ ትጥበትን ለመታጠብ ግማሽ ካልን የሆነ ሰዓት ላይ የሆነ ቦታ ላይ ሌላውን የሆነ ቦታ ላይ የሆነ ሰዓት ላይ ማድረግ ይቻላል። ሴቶች ፀጉራቸውን ቀድመው ታጥበው የተወሰነ ቆይተው ጸጉራቸው ላይ የሚያደርጉት ነገር ካለ የሚጠቀሙት ነገር ካለ ተጠቅመው መቆየት ያለበትን ያክል ደቂቃ ከቆዩ በኋላ ገላቸውን ቢታጠቡ ወይም ከፊት ገላቸውን ታጥበው ጸጉራቸውን ቆይተው ቢታጠቡ ችግር የለውም ማለት ነው። ገላን ለመታጠብ ሙዋላት አከታትሎ በአንድ የመታጠቡ ግዴታ ስላልሆነ የሆነ ጊዜ ላይ ሌላ ሰውነቷ አንከታጠበች ኋላ ላይ ግን ጥፍሯ እንዳልደረሰው እርግጠኛ ከሆነች ግዴታ የሚሆነው ጥፍሩ ላይ ውሃ እንዳይገባ የሚከለክለው ነገር አስወግዶ ያን ውሃ ያልነካውን ቦታ ማጠቡ ብቻ ነው ግዴታ የሚሆነ ሶላቱ ሲደገማል ወይ አው መድገሙ ግዴታ ነው ነጃሳ እና ግዴታ የሆኑ ትጥበቶች ውዱ የተለያዩ ናቸው። ልብሱ ላይ ነጃ ሳያየ ሰው በኋላ አጥቤው ሰግዳለሁ ብሎ ሳያጥበው ሰገደ ከሰገደ በኋላ አስታወሰ መድገም ግዴታ አይሆንበትም። ውዱእን ግዴታ ትጥበትን መሰል ነገሮችን ግን የረሳ ሰው እንደዛ አይደለም። ሕክሙ ብዩ ነው ይለያያልና፣ ሷላቱን መድገሙ ግዴታ ይሆናል። ትጥበቱን ሙሉ ቢደገም መልካም፣ ካልሆነ ውሃ ያልነካውን ቦታ ብቻ ውሃ እንዲነካው አድርጎ አጥቦ ሶላቱን መድገም ነው ግዴታ የሚሆነው። ሌላኛው ጥያቄ ከባለቤቴ ጋር በትዳር አምስት ዓመት ሆኖናል ሁለት ልጆችም አሉን። ባለቤቴ መኝታ ላይ ችግር አለበት እንዲታከም ብነግረውም ችላ ብሎታል። ወደ መኝታ ሲጠራኝ ደስተኛ አልሆንም፣ ብዙ ጊዜ እምቢ እለዋለሁ። እሱ ችግር እያለበት እምቢ ስለምለው ወንጀለኛ እሆናለሁኝ? ፍች ብጠይቅስ አራም ይሆንብኛል? በዚህ የተነሳ ብዙ ጊዜ እንጣላለን የሚል ጥያቄ ነው። በመሰረቱ ሴት ልጅ ባሏ ወደ አልጋ ሲጠራት ፈጥና መልስ መስጠት አለባት። የተጣደ ነገር ይዛው እንኳ ቢሆን ምድጃ ላይ እንኳ ብትሆን ባሏን ፈጥና ታስተናግድ ተብሏል። አቡ ሁረይራ በዘገቡት ሐዲትም ነቢዩ ሰላቱ ሰላም ባል ሚስቱን ወደ ፍራሹ ወደ አልጋው ጠርቶ እምቢ ካለች ተቆጥቶ ካደረ ባሏ መላይኮች የረግሟታል እስኪ ነጋ ድረስ አላህ ይቆጣታል ተብሏል። ባል በፈለገው ጊዜ ሚስቱን ማግኘት አለበት። ሚስትም ባሏ በጠራት ጊዜ አቤት ማለት አለባት፣ ጉዳት እስካላስከተለባት ድረስ ወይም ከሸሪዓ ግዴታዎች እስካልተጋጨባት ድረስ። ጉዳት የሚያስከትልባት ከሆነ ከሸሪዓ ግዴታዎች ጋር የሚጋጭባት ከሆነ ሁለቱን አብራ ማስኬድ ካልቻለች፣ ይሄኔ ከሸሪዓው ጋር የሚጋጭ ጥሪን በሚያቀርብበት ጊዜ አይ ማለት ትችላለች። ፈርድ ጾም ጾማ በቀኑ ክፍለ ጊዜ ጾሟን ቢያስፈርስ አይችልም። ሀይድ ላይ ሆና ለግብረ ሥጋ ግንኙነት ከዛ በታች ላለ ጨዋታ ከሆነ ግዴታ ነው ለግብረ ስጋ ግንኙነት ጥሪ ቢያቀርብ አይቻልም። ህመም ካለባት ማስገደድ አይችልም እሷ የፈቀደችውን ያክል ካልሆነ በስተቀር ወከዛሊክ በአለም የሚስቱን ስሜት መረዳትና ተፈጥሯዊ ፍላጎቷን ማሟላት ግዴታ ነው ከትልልቅ ሚስት ባሏ ላይ ካሏት ሀቆች አንዱ የአልጋ ሀቅ ነው ለዚህ ነው ሸይኹል ኢስላም ኢብኑ ተይሚያ ረሒማ ላ ተዓላ ባል የሚስቱን የአልጋ ሐቅ ሊጠብቅ ይገባዋል። በተለመደው ልክ አስፈላጊ ነው በሚባለው ልክ ከትልልቅ ሐቆቿ መሃል አንዱ ይህ ነው። ምናልባትም ከምግብና ከመጠጥም በላይ ብላ ወደ ሐራም እንዳትሄድ፣ ሌላ ወንድ እንዳታይ፣ ተፈጥሯዊ ፍላጎቷን ባል በሚችለው ያክል በተለመደው ማዕቁል በሆነው ልክ ባል የሚስቱን ሐቅ መጠበቅ አለበት። ይሄን እንዳያሟላ የሚከለክለው ነገር ካለ ችግሩን ማከም ማስወገድ የሱ ግዴታ ነው። ባል የሚስቱን የአልጋ ሐቅ መጠበቅ ልክ ምግብና መጠጥ እንደማቅረብ ግዴታው ነው። ይሄን ሐቅ እንዳይጠብቅ ሚስቱን ከሐራም እንድትርቅ ወደ ሌላ ወንድ እንዳታይ ሐራም እንዳታስብ ማድረግ በሚችልበት ልክ የባለቤቱን የአልጋ ሐቅ መጠበቅ ማይችልበት ምክንያት እሱ ጋር ካለ ይሄን ማስወገድም የሱ ሌላ ኃላፊነትና ግዴታ ነው። ስራ ከሌለው ስራ ፈጥሮ ቤተሰቡን መጦር አለበት፣ መፍትሄ መፍጠር አለበት እንደሚባለው ሁሉ ያልጋ ችግር ካለበትም ያልጋውን ችግር ማስወገድ የሱ ግዴታ ነው። መድኃኒት መውሰድ ካለበት ሁሉ መድኃኒት ወስዶ የራሱን ደካማ ጎን ችግሩን መቅረፍ አለበት ብሏል እና ሊማሙል ቁርጡቢ ሌሎችም። ይህን ለማድረግ እሱ ዝግጁ ካልሆነ ደግማ ደጋግማ ሐኳን ከጠየቀች ወይም ደግሞ ታክሞ ካልዳነ መጠበቅ ያለባትን ጊዜ ጠብቃ ችግሩ ማይቀረፍ ከሆነ ፍቺ መጠየቅ አዎን ትችላለች። መሰበሩ ግን በላጭም ከቻለች ትዳር አላማው ያልጋ ቆይታ ብቻ አይደለም። ሁለት ልጆችን አላህ ሰጥቶኛል። በዚህ ምክንያት ከትዳር ተፈትቼ በዚህ ምክንያት ንቃሄ ነውርጂ ከዛ በኋላ የሚሆነውን አላውቅም። ያለ ባል ከመኖር በባል ስር ተሰትሬ መኖሬ የተሻለ ነው። ችግሩንም አላህ ወደፊት ሊፈታው ይችላል ብሎ መሰበሩ ዱዓ ማድረጉ በላጭ ሆነ። እሱም ቢሆን ሳያውቅ የጤና ባለሙያ አማክሮ፣ እሱም በማይጎዳ መልኩ ሴት ማድረግ የምችለው ሕክምና ካለ በመድኃኒት መልኩ የሚወሰድ ነገር ካለ የራሷን አካሄዱ መሄድ ትችላለች፣ ጉዳት ከሌለው አዋቂን አማክራ። ይህ ሁሉ ተደርጎ መፍትሄ ከሌለ እሷ ሌላ ተጨማሪ ልጆች እንፈልጋለሁኝ፣ የአልጋ ሐኬም እንዲጠበቅ እፈልጋለሁኝ ካለች፣ በዚህ ፍች መጠየቅ ይቻላል። ይቻላል እና ይሻላል። ሁለቱ ግን የተለያዩ ናቸው። በየጊዜው ወደ አልጋ ሲጠራ እምቢ ማለቱም ይቻላል ወይ? ጉዳት ካለው አሁን ይቻላል። የወንድም ይሁን የሴት የዘር ፈሳሽ መውጣት ያለበት ሆኖ ተንቀሳቅሶ ሊወጣ ብሎ መልሶ አለመውጣቱ ጉዳት እንዳለው ተነግሯል። ሌላም የስነ ልቦና ጉዳትን ችግርን የሚያስከትል መሆኑ ከተረጋገጠ፣ ግልጽ የሆነ ጉዳት ከተስተዋል አይ ይህን ችግር አስወግድና የኔም ያንተም ሐቅ የሚጠበቅበት መሆን አለበት የአልጋ ቆይታችን በሚል ከሆነ አይ ማለቱ ወንጀል አይሆንም። ሌላኛው ጥያቄ በውጡ ሰዓት መሸፈን ያለበት የሰውነታችን ክፍል እስከምን ድረስ ነው? ሻወር ስንወሰድ አንድ ላይ ውጡ ብናደርግ ይቻላል ወይ? አዎ ይቻላል። ውጡ ለማድረግ የትኛውንም የሰውነት አካል መሸፈን መስፈርት አይደለም፣ ግዴታ አይደለም። ሻወር ይወሰዱ በዛው ውጡ ጨርሶ መውጣት ይቻላል። ከውዱ ሹሩጦች ከውዱ ዋጅባቶች ውስጥ ሰትረል ዐውራ ተብሎ አልተጠቀሰም አልተነገረም። ሌላኛው ጥያቄ ጀናባ በሆነ ሰዓት ሽንት ቤት ሲገባ የሚባል አዝካር ማለት እንዴት ይታያል? እንዲሁም ቤት ስንገባ እና ስንወጣ። በጀናባ ሰዓት የሚከለከለው ቁርአንን እንደ ቁርአን አስቦ መቅራት ብቻ ነው እንጂ የጠዋትና ማታ ዚክሮችን፣ የመኝታ ዚክሮችን ቤት ሲገባ ወደ መጸዳጃ ቤት ሲገባ ሲወጣ፣ ወዘተ የሚባሉ አድካሮችን ሁሉ ጀናባ ላይ ባሉበት ጊዜ ማለት አይከለከልም። አያተል ኩርሲንም ቢሆን የጠዋትና ማታ ዚክር ላይ በመኝታ ጊዜ ሱረቱል ፈለክን፣ ሱረቱ እናስን ሌሎችን የሚቀሩ ሱራና አንቀጾችን እንደ ዚክር አስቦ መቅራትም ይቻላል። ጀናባ መሆኑ ይህን አይከለክልም። በላጩ ግን ሌላ ከልካይ ነገር እስከሌለ ድረስ ፈጥኖ ጀናባን አውርዶ ነፃ ሆኖ ዝክር ማለት ቁርአን መቅራት። ሆኖ ሌላኛው ጥያቄ በሶሻል ሚዲያ ዕልም መቅራት እንዴት ይታያል? በአካባቢ ያሉ እስታቶች ካልተመቻቸው ወይንም አሰጣት ላይ ችግር ካለ ከተቻለስ አጅሩ እንዴት ይታያል? አጅሩ በአካል በመሄድ እንደሚማሩት አይደለም። በአካል ሄዶ መማር በእርምጃው ልክ ሲሄዱም ሲመጡም አጅራለው። የትምህርት ቦታው ላይ ቁጭ ሲባል በመላይካ ተከቦ ቁጭ ማለት ራሱን የቻለ የዕልም ቦታ ላይ በተለይ መስጊድ ውስጥ ሲሆን ሲቀመጡ ዙሪያው መላይካ አይከባል። ሰዎች ሲነሱ አላህ ወንጀላችሁን ምሯቸዋል ይባላሉ። አስተማሪ ጋር ቁጭ ብሎ የአስተማሪውን ትምህርት አሰጣጥ ማየት፣ ያልገባን ፊት ለፊት ቀጥታ መጠየቅ፣ አስተማሪው አደብ ስነ ስርዓት መማር ብዙ ፋይዳዎች አሉት። በውሃና በአፈር ውዱእ እንደማድረግ ነው። በአፈር ውዱእ የሚደረገው ተየሙም የሚደረገው ውሃ ሲጠፋ ነው። ውሃ ያለ በአፈር ተይሙም አይደረግም፣ ዑድር ላለው ሰው ካልሆነ በስተቀር በአካል ሄዶ መማር እየተቻለም በርቀት እማራለሁ በሶሻል ሚዲያ እማራለሁ አይባልም። በሶሻል ሚዲያ መማር በአካል የመማርን ያክል አይደለም በምንም መልኩ። ነገር ግን አማራጭ የሌለው ሰው ጥያቄው ላይ እንደተባለው በቂ አስተማሪ ከሌለ፣ አስተማሪ ካልተመቸው፣ ወይም አሰጣጥ ላይ ክፍተት ካለ ያ አጠገብ ያለውን ከመጠቀም ጋር ክፍተቱን ለመሙላት እንደተጨማሪ የሶሻል ሚዲያውን መከታተል ይቻላል። ጤናው ጥያቄ ባለ ትዳር ሆኜ ያላገባ ሰርቲፊኬት ማውጣት በሸሪዓ እንዴት ይታያል? ወንጀል ነው፣ ሐራም ነው፣ ውሸት ነው፣ ማጭበርበር ነው። ነቢዩ አለይሂ ሰላቱ ሰላም ያጭበረበረ ያታለለ ከኛ አይደለም ብላል። ትዳርንም ላደጋ ያጋልጣል። ትዳሪ ያለው ትዳር የለኝም ያለ ሰው ትዳሩ በተለይ በወንድ በኩል ሲሆን የሚባለው ሊፈርስ እንደሚችልም የገለጹ ሊካውንት አሉ። ምኑም ከትክክለኛው ትዳርን ማፍረስን ፈልጎ ይሄን እስካላደረገ ድረስ ትዳሩ አይፈርስም ግን ወንጀለኛ ነው ማታለል ማጭበርበር ውስጥ ይካተታል። የሚለው ቢሆን ለስብርባሪ ሳንቲም ተብሎ ለዱንያ ተብሎ ትዳርን መጫወቻ ማድረግ አግባብ አይደለም። ሙስሊም በሄደበት ሁሉ በሁሉ ጉዳይ አላህን ሊፈራ ከእውነተኞች ሊሆን ይገባዋል። ባለትዳር ከሆነ ባለትዳር ነኝ ብሎ ተከብሮ መኖር በረካም አይኖረው። በውሸት የውሸት ሰነድ በማዘጋጀት የሚገኝ ጥቅማጥቅም በረካም አይኖረው። ሌላው ጥያቄ በኒካህ ስር ያለች ሴት ከአልጋ ለስድስት ወር እና ከዚያ በላይ መራቅ እንዴት ይታያል ይህን ያደረግኩት በግንኙነት ወቅት ምንም ስሜት ስለማይኖረኝና ለመፋታት ስላሰብኩኝ ነው በዛ ላይ የጤና ችግር ስላጋጠመኝ ነው ከግንኙነት ጋር የመጣ ችግር ነው የሚል ጥያቄ ከላይ ቀደም ሲል እንደተገለጸው በመሰረቱ ሴት ልጅ ባሏን በየትኛውም ሰዓት የአልጋ ጥያቄ ካቀረበ የመታዘዝ ግዴታ አለባት አይ ማለት የምትችለው ትክክለኛ ጉዳት ይደርስባት ከሆነ ወይም ከሸሪዓዊ ግዴታዎች ጋር የሚጋጭባት ከሆነ ወይም ሸሪዓ ማይፈቅድበት ወቅትና ሁኔታ ላይ ከሆነ ብቻ ነው። አይ ማለት የምትችለው ምንም ስሜት አይሰማኝም የሚለው ብቻውን በቂ አይደለም። ስሜት የጠፋበት ምክንያት መታየት አለበት። በሴት በኩል ነው በወንድ በኩል ነው? መፍትሄስ የለውም ወይ? እነዚህ ነገሮች መታየት አለባቸው። መፋታት ስለፈለግኩ ነው የሚለውም ትክክል አይደለም። ችግር ካለ ቀድሞ ችግሩን እስከ ጥግ ሄዶ ለማከም መሞከር በግልጽ መነጋገር ነው። ባለሙያ ማማከር ነው። ሐቅን መጠየቅ ነው። እኔ ከአልጋ ቆይታችን እየተጠቀምኩ አይደለም፣ እየተጎዳሁ ነው። ስለዚህ ይህን ጉዳት ማስወገድ አለበት ማስወገድ አለብን ብሎ በግልጽ መነጋገር። የአብዛኞቹ እንደዚህ አይነት ችግሮች የግልጽነት መጉደል ነው። ሁለቱም የተዳር አጋሮች ከጋብቻ አላማ አንዱ ራስን ከሐራም መጠበቅ መሰተር አላህ የፈቀደውን ደስታ ማግኘት እንደሆነ በማወቅ ደስታቸውን የተሟላ የሚያደርጉበት አብሮት የሚመጣ ጉዳት ካለም ጉዳቱን የሚያስቀሩበትን መንገድ ተወያይተው መፍጠር አለባቸው። በራሳቸው ካልቻሉ የጤና ባለሙያን ሸሪዓን በጠበቀ መልኩ አማክረው መፍትሄ ማግኘት አለባቸው። እየተጎዳዱ የተገፋፉ የተሰለቻቹ መኖር አይገባም። ስለዚህ መፋታት ስላሰበች ነው ምንም አይነት ስሜት የሌላት በመጠኑ ስሜት የለም። መፋታት ማሰቡ ነው ይህን ነገር ያባባሰው መለያት አለበት። ችግሩ እስከማን ነው? ባለሙያ ቀድሞ በማማከር ራስን በግልጽ በመነጋገር ችግሩን መፍታት። በምንም መልኩ ችግሩ ካልተፈታ የአልጋ ሐቅ ካልተጠበቀ ትክክለኛ ተጨባጭ ምክንያት ካለና ምክንያቱንም ችግሩንም አልቀርፍም ካለ በዓል ይህኔ ፍቺ መጠየቁ ችግር የለውም። የአልጋ ጥያቄ ያለ መቀበሉም ወንጀል አይሆንም። ከላይ እንደተብራራው በዚህ ሁኔታ ላይ ችግሩ ተመርምሮ ታይቶ ምንም አይነት ስሜት ያለማግኘቱ ችግር የሚስት ከሆነ በዚህ ብቻ ፍቺ ከመጠየቅ ከመፈታት ይልቅ ባላቀመስ ካለው ድረስ ሌላ እንዲያገባ አድርጎ በሱ ስር ተሰትሮ መኖሩ የተሻለ